እንግዲህ እነሱ ዱኬሩ ምናምኑን በደንብ ነው ያሰሩላት። ኬክም አሰሩተው እንግዲህ ስትገባ ማለት ነው ቆርሳን እንድትገባ ማለት ነው። እንግዲህ በዚህ አይነት ደግሞ ስለ እናት ተጠይቃ ነበረ። ሁሉም ምስጋናቸውን አቀረቡ የአብረሽም እናት የሩታም እናት ደስታቸውን ሁላቸውን ገለጹ። ጓደኞቿ ሁላቸውም ደስታቸውን ገለጹ። ከዛ በኋላ ደስታ አንቺ እስቲ እየተሰማች ነገር ስትባል እንግዲህ ሰምታችኋል። ለዚህ ያበቃኝ ፈጣሪ ይመስገን አለች። የዚህ የልጅና ስላረገኝ በአይኔ በአይኔ ስላሳየኝ ደስ ብሎኛል በጣም አለች። እንደዚሁም ደግሞ ተብዙ ፈተና ተብዙ መከራ አልፌ ልጄ ናቅፌ መግባቴ ትልቅ ነገር ነው። በጣም ደስ ብሎኛል አለች። ሲቀጥል ደግሞ ሁለቱም እናቶች በጣም ነው የማመሰግናቸው አለች። አባቷ የእናቶ የአብርሻ አባትና የእሷን አባት አባቷንም እናቷንም ፍቶቼም ሁሉም እዚህ ጋ ጓደኞች ሁላችሁም ከልብ ነው ማመሰግነው፣ አለች የእናት ምንነት፣ ስለ እናት እንግዲህ ተናገረች ማለት ነው። እናት እያችሁ በዚህ ጊዜ ነው እናት ምንነቷን የሚጨምረው ምንነቷን የምናውቀው ማለት ነው። የእናት ጣዕምና የእናት ፍቅር የበለጠ የበለጠ ደግሞ የሚበልጠው ስትወዱ ስታዩት ነው ማለት ነው። እንግዲህ ሩታ ቀመሰችው አየችው ማለት ነው። እንግዲህ የእናቶች የእናቶች በጣም በጣም በጣም አለች እኔ ስለ ያው አድርሶባት ስላየችው ነው እንግዲህ የእናቶች በጣም የነሱ የእነሱ ኒንጃ አለች፣ ክብር ይገባቸዋል ብላ እንግዲህ የእነሱ ምስጋና ተናግራለች ማለት ነው። እናት ማለት ምን እንደሆነ ምን አይነት እንደሆነ ተረጅች ያለው እየስለ እናት ያለው ጣም ብላ እንግዲህ አይታ አልቅሳ ማለች፣ እንባ ማልቋታል። ልጆቹ ሙሉም አልቁሰዋል፣ እዛጋ የቆሙት ሁሉም አለቀስ ማለት ነው። ስለ እናት ሲነሳባቸው ማለት ነው። ምክንያቱም እናት እኛን ለማድረስ ልጆቿን ለማድረስ ብዙ ምጽውነት ከፍላ ብዙ ነገር ችላ ተሸክማ በዛ ላይ ምን እንደ አሁን ልጆች አሁን እንኳን እናንተ እናንተ እንዲያሱ የእናቶቻችን እኮ ብዙ ችግር አይቶ ነው እኛን የወለዱ ማለት ነው። ብዙ ችግር ወላሂት በዛ ላይ ተሸክሞ ምን ብሎ እንዴ አሁን እዚህ አትሸከሙ ምን አትሉ ይባላል ምን አይባል ነው። ዝም ብላችሁ ነው የምትወዱት። የድሮ እናታቻችን እኮ ብዙ ነገር ደርሶባቸው ያው እኛ መናቅም ያው ሲናገሩ እንሰማለን፣ ሲያወሩ እንሰማለን። እና እናት ብዙ ነገር ነው እንግዲህ ዋጋ የምትከፍለው የእናት እንጂ የማንም እናት መሰደብ የለባትም። የማንም እናት መዘግዘቅ የለባትም። የማንም እናት ደግሞ በክፉ መነሳትም የለበትም ማለት ነው። እናታችንን ሁላችንም አላ እናት ያለውም እንግዲህ የዘላለም ያስቀም እናትም የሌለው ደግሞ አላህ እናት የሆነ ሳሊያ የሆነ አላህ ይስጣችሁ፣ ማለት ነው። እና በጣም ደስ ይላል። እንግዲህ ሩታ ገለጸችሁ ማለት ነው። እንግዲህ ንደኬሯዋኑ ሁሉንም ካመሰገነች በኋላ ክፍሏን ገባች። ክፍሏ ስትገባ ደግሞ የበለጠ ደስተኛ ሆነች። በጣም ደስ ያላት ልንነግራችሁ አንችልም። በጣም ነው ደስ ያላት። እንግዲህ ልጇንም ሲያለቅስ አይታችኋል። ልጅዋንም ልጅና ያለቅስ እንትን እኔን እንደሚያቅሰው እኔን እኔን ብላ አንስታ ልጅቷ ልጅዋንም እንግዲህ እያዘች እንግዲህ መንከባከብ ልጅዋ ለጋ ልቧን ወደ ልጇ ጋር ጣለች ማለት ነው። ልጁ ደግሞ ልክ አብርሽ ራሱ አፍንጫው፣ አይኑ፣ ምኑ ምኑ ልነግራችሁ አንችልም። ራሱ አብርሽ አብርሽ፣ ትንሹ አብርሽ፣ ትንሹ ኮፒ ኮፒ ማለት ነው። እሱ ሆኖ አልላቸዋለሁ። ልጁ ራሱ ካንፈረው ምኑ ምኑ ሳይቀር አብርሽ ነው የሆነው ማለት ነው። እና ሩታ ያው አልሆነም፣ ሩታ ጋር ይጣምላቸዋለሁ። የትንሽ ሲቀመጡ ይቀየራሉ ብለዋል። እንግዲህ ከተቀየረ ማለት ነው። እና እንግዲህ አብርሽ ምናት ደስ ብሏቸዋል። ምንም ጥርሳቸው መቋጠር ማቃታቸው፣ እሱ ካንደሳላቸው ነን ሴት ወንድም አሉ ሩታ ፊትዋል እንዴት እንዳረገችው፣ እንዴት እንዳረገችው ፍቅር የሆነ ጭንቅላቷ ሲቀመጥ እንዴት እንደሆነች ነግራቸው አንችልም ማለት ነው። አት ወንድም አሉ፣ ያው በግድ ነው አሉ። ደግሞ ስለ እናት ምንነት ስታወራ እናቷ ነው የምታየው፣ እናት የሆነ ለምን ታይኛለሽ አሏት። ያው ሲደርስበት ሰው ምንነቱ ስለ እናት ጣም ያውቀው ማለት ነው። እና እናት ወላሂ እኔ እንጃ ብቻ አላውቅም። እና የሩታም አባት በጣም ደስ ብሏቸው እሳቸው መርቀዋል። በጣም ደስ አላቸው የሩታ እና ደግሞ አብርሽና እና ሩታ በቅድሚያ እንኳን ደስ አላችሁ የእኔ የመሰለ ልጅ ስለሰጣችሁ ብለው እሳቸው መርቀዋል። በቃ ልነግራችሁ አንችልም። ሁሉም ፋንዲሻ በፋንዲሻ ነው የሆነው። እህቶች አሁንም ተሰብስበዋል። እንግዲህ ጎረቤቱ ምናምኑ በጣም ደስ ይላል እኔ ቤተሰብ ናቸው እና ሩታዬ እንኳን ለዚህች ቀን አበቃሽ። በሰላም እንዳንቺ ሁሉም ይውለድ ብዬ አስባለሁ ማለት ነው። ምክንያቱም እንደ ቀልድ ቀልድ ነው ልጅሽ የወለድሽው ማለት ነው። እኛም እንደዛ አድርገን እንወልዳለን ማለት ነው። እንግዲህ ከእንግዲህ ማለት ነው አይቀርም ማለት ነው እንደዚህ ቀላል ከሆነ ማለት ነው። እና በጣም እንግዲህ ደስ ይላል። ያው አባት ልጅ ሲወለድ ደስ ይላል ማለት ነው። እንግዲህ አብርሽም ፋንዲሻ በፋን ጭራሽ ደግሞ አንተ ትመስላለህ ተብሏል። በቃ ሌላ ነው ሌላ ነው አብረሽ ይመስላል ልጁ ተባለ። በቃ ከንፈሩ ምኑ በቃ ልነግራቸው አንችልም ማለት ነው። ግን ወደ አንቺ እንደሚመስል ትንሽ እንኳን አንቺ የሚመስል ምክንያት አርገሽ ውሰጆ ማለት ነው። ልጁ ሙሉ በሙሉ አብረሽ እንዳይወስድ ማለት ነው። በሆነ የሆነ ቦታ አፍንጫው እንኳን አፍንጫው ወይ ከንፈሩ በአንቺ ይሁን ማለት ነው። አስተካክያቸው ማለት ነው። እንግዲህ አንድ ቦታ ደግሞ እናቱ አንድ ቦታ አባቱ ሲመስል በጣም ደስ ይላል ማለት ነው። እንግዲህ ቤተሰብ እውነት እኔ ደስ ብሎኛል፣ ወላሂ በዛ ላይ ደግሞ ፍቅራቸው፣ ደስታቸው ሩታ ደግሞ እንደ ዛሬ እንደ ዛሬ ተደስታም እንደዚህ ስቃም አታቅም በህይወታ ማለት ነው። ምክንያቱም ብዙ ጊዜ እያለቀሰች ብዙ ጊዜ የተበሳጨች ብዙ ጊዜ ዋጥ ያደረገችው ነበር። አሁን ግን በቃ ግልጽ ሆኖላታል። በጣም ደስተኛ ናት፣ ደስተኛ ናት። እነግራቸው አንችልም ማለት ነው። ማሻላህ ተባረካል ወላሂ። ሁሉም እንደዛ እያሰበ ሁሉም እንደዛ ይሳካለት ማለት ነው። በጣም ደስ ይላል ማለት ነው። እንግዲህ አብሽን እንግዲህ በግል ያመጣ ሄዶም ቢሆን ብቻ አላቅም። እንግዲህ ወይ ቪዲዮ የቀረጸ ይሁን አላቅም፣ አንተ ታየም ግን ይመስለኛል። መኪናው ግን የእሱ መኪና ነው። ሲትወርዳ አይቻታለሁ። መኪናው እሷን ቀረጽኩላችሁ እንጂ መኪና የእሱ መኪና ነው። አውርዶዋት ነው ወደዛ ሽልክ ያለው ማለት ነው። እንጂ የድራማ ድራማ እየሰራ ነው። ድራማ እየሰራ ነው እንጂ አብሬሽ አሁን ይጣላል ብላችሁ እንዳታስቡ። ይጣላል ወይም የሆነ ነገር ይሆናል ወይም ደግሞ የሆነ ውስጥ ይገባል ብላችሁ እንዳታስቡ አሁን አብሬሽ ማለት ነው። አብሬሽ በጣም አሁን ፍቅር ውስጥ ነው። ልጄም እንደው አላገኝም የሚል መልስ እንትን ነው የሚወጣው ማለት ነው። ምክንያቱም ሩታካ እንግዲህ ቢመጣላት ባይመጣላት ምንም መስራ አይታያትም። ተጭንቀቷ ተገላግላለች ማለት ነው። ጥሩ ቤተሰብም አላት፣ ግን እንደዛ ሳይሆን ያው ልጅ በአባት እና በእናት በፍቅር ሲያሳድጉት አንድ ላይ ሲሆን በጣም ደስ ይላል ማለት ነው። እናንተም ደግሞ የድሮ ፍቅራችሁን እንግዲህ ልጅ ሲመጣ ፍቅር ይመጣል ብዙ ነገር ይመጣል ይባላል። እንደዛ ይቅደምላችሁ፣ እንደዛ ይምጣላችሁ ልጃችሁን ማለት ነው። ፍቅር ያለው ይሁን። እንግዲህ ድምፅ እያሰማ ነበር፣ እዛ ቀን አብርሽ ተጨናንቀው፣ ልጄ ድምፅ የለውም አያለቅስም ልጄ የለም ወይ ብሎ ነበር የወለደች ቀን ማለት ነው። አሁን ግን ይኸው ልክ አርጋው ላይ ሲተኛ ማልቀስ ጀመረ፣ እቀፊኝ ማለት ጀመረ። ሩታም ደግሞ አምጭልኝ፣ እጄ ላይ እጄ ላይ እጄ ላይ፣ በቃ ልቀፋ አለች እኮ ትንሽ ሲያለቅስ እኔ ኔ ቀይ በቀል ሌላ ነው ላቸዋለሁ። እንግዲህ ደስተኛ ናት፣ በጣም ደስ ብለዋታል። ጓደኞችም ደግሞ በዚህ አይነት እኔ ጓደኞች እነዚህ ሰልቤያቸው ነበረ። ሙሉ ጫርጌ ቅርታ ማለት ነው። እንኳን እናንተም ደስ አላችሁ፣ አላይስጣችሁ ይሄ ራሱ አዘጋጅታችሁ በመጠበቃችሁ። ይህን እኔ ግን ምነው ማለት ነው የአብርሽ ወንድም ኤፍሬም የት ሄደ? ኤፍሬም ካኒ ያላየኋት ኤፍሬም አላየሁት። የት ሄዱ ግን የት ሄዱ? እነዚህ አሁን የአብርሽ ጓደኞች ናቸው። ግን እነሱ የት ሄዱ ማለት ነው እና አላየኋቸውም። ወላይ በምን እንደሆነ አላቅም እላቸዋለሁ እና በጣም ደስ ይላል። ደስ ብሎናል ማለት ነው እና እናንተም ይህን አዘጋጅታችሁ እንደዚህ ስለጠበቃችኋት በጣም እናመሰግናለን። እናንተ ማለ ያክብራችሁ። እንግዲህ ሰው ሆነው ማይጣላ እንትን ማይን ነገር የለም። እነሱም ተናግረዋል ልጆቹ። ብዙዎቻችን ተጣልተናል፣ ብዙዎቻችን ቅይ ማስገብተናል። ጓደኞቻችን ግን አሁን ሁላቸውም ጠርተናቸዋል ይመጣሉ፣ ገና ይሰበሰባሉ። የሩታና ደግሞ እነሱ ደግሞ ሲወጡ እንግዲህ ቤት ቤት ውስጥ ካስገባት በኋላ የሚቸግራት ነገር የሩታና ጠርቶ ማለት ነው፣ ጓደኞች፣ የሚቸግራት ነገር፣ ሩታን የሚቸግራት ነገር፣ የምትፈልጉት ነገር ካለ እኛ አለን፣ ስርካችን ደውሉ፣ ወዳውን አመጣለን፣ ችግር የለም ብሎ እንግዲህ ልጆቹ እንግዲህ እንትናቸውን አስረክቦ ወጡላቸው እና በጣም ጥሩ ጓደኛ ናቸው። በዚህ አይነት እናመሰግናቸው እችላ ወዳለው ማለት ነው እዚያ ቀን በጣም ተቀይማችሁ ነበረ። ሩታን ለምን እንደዚህ አደረጋችኋት? እርጉዝ ሆና እንደዚህ እንደዚህ የሸተታት ዶሮ የሸተታት እንደዚህ በላችሁ ብለን እንግዲህ ብዙ ነገር አድርገናችሁ ነበር እናንተ ማለት ነው። አሁን ግን በጣም አስደስታችኋል። ዋጋ ከፈላችሁ፣ የዛ ጊዜ ዋጋ አስከፈላችሁ ከፈላችሁ ማለት ነው። በጣም ደስ ይላል ማለት ነው። እና ሩታዬ ደግሞ አልሐምዱሊላ፣ ወላሂ እነሱ የተቀየምሻቸው ከሆነ አንቅር ማለት አለብሽ። ያው እዛ ጊዜ ሁሉም ሰው ተቀይሟቸዋል ያስፈልጋችኋል ያሰደባቸው ሰው የለም። አሁን ያ ሁሉም ተርፍ ቀርቶ እነሱ ማሎ እንኳን ጓደኞቻችን ካላስ እንዴት ነው? ለምንድነው የምንጣለው? አሁን ሁላችን ተሰብስበን እንታረቃለን ብሏል። እንግዲህ አላህ እርቅ ይስጣቸው ማለት ነው። እንግዲህ እሱም እራስ በራሳቸው ነበር እላቸዋለሁ። እና ቤተሰቦች የዛሬ ቪዲዮ ነው ይሄን ይመስላል። እናንተም ከወደዳችሁ ሼር ላይክ አድርጉ። እንኳንም በሰላም ለቤትሽ አበቃሽ በሏቸው ድምጽ አስቀምጡላት ብላቸዋለሁ። ኮሜንት አስቀምጡ ማለት ነው። ኮሜንት ላይ ሼር ላይክ፣ ኮሜንት ያደረጋችሁ ሰብስክራይብ ያደረጋችሁ አበረታትኝላችኋለሁ። በሌላ ደግሞ በአዲስ እስከ ስንመጣ ድረስ መልካም ቀን ይሁናችሁ። ባይ ባይ።